እስከ ፍጻሜው አብራችን ቆዩ። እስራኤል በፍልስጤማውያን እስረኞች ላይ የተደራጀ እና ሰፊ መንግሥታዊ የስቅይት ፖሊሲ እየተገበረች መሆኑን የተመድ ኮሚቴ ገለጸ። እስራኤል በተጨባጭ የሚታይ የተደራጀ እና ሰፊ መንግሥታዊ ስቅይት ፖሊሲ እየተገበረች ስለመሆኑ ማስረጃ ማግኘቱን የተባበሩት መንግሥታት የባለሙያዎች ኮሚቴ አስታወቀ። ኮሚቴው፤ እስራኤል በእስር ላይ ያሉ ፍልስጤማውያን ላይ የምትፈጽማቸው የስቅይት ተግባራት ጦር ወንጀልና በሰብአዊነት ላይ የሚፈጸም ወንጀል ተብለው የሚፈረጁ እንደሆነም ድምዳሜ ላይ ደርሷል። እስራኤል ላይ ይህንን ውንጀላ ያቀረበው አስር ገለልተኛ ባለሙያዎችን የያዘው የጸረ ስቅይት ኮሚቴ ነው። ኮሚቴው የጸረ ስቅይት ስምምነት ፈራሚ ሀገራት የአተገባበር ሁኔታ በተመለከተው በየጊዜው መደበኛ ግምገማ ያካሂዳል። ግምገማው የሚካሄደው ከሀገሪቱ መንግስትና ከሰብአዊ መብት ተሟጋቹ ቡድኖች የሚቀርቡ የምስክርነት ቃሎችን በመቀበል ነው። ኮሚቴው የእስራኤልን የጸረ ስቅይት ስምምነት ትግበራ ግምገማ ባደረገበት ወቅት የእስራኤልና የፍልስጤም ሰብአዊ መብት ተሟጋች ቡድኖች በሀገሪቱ ማቆያ ማዕከል ውስጥ ስላለው አሰቃቂ ሁኔታ ዝርዝር ገለጻ ሰጥተዋል። በቡድኖቹ ገለጻ መሰረት በመስከረም 2016 ዓ ም ከተፈጸመው የሐማስ ጥቃት ወዲህ በሺዎች የሚቆጠሩ ፍልስጤማውያን እስራኤል ታስረዋል። እስራኤል የማቆያ ማዕከላት አስተዳደር እንዲሁም ህገ ወጥ ተዋጊዎች በሚል ስያሜ የሚጠሩትን የጦርነት እስረኛ ተብሎ መፈረጅ የማይችሉ ተጠርጣሪዎችን የተመለከቱ ህግጋት አሏት። በእነዚህም ህግጋት መሰረት በዚህ መልኩ የሚታሰሩ ሰዎች ለረዥም ጊዜ ማሰርና ጥበቃዊ የቤተሰብ አባል እንዳያገኙ ማድረግ ይቻላል። በርካታ ፍልስጤማውያን የቤተሰብ አባሎቻቸው በስር ላይ መሆናቸውን እንኳን ለማወቅ እንኳን ወራት እንደሚጠበቁ መናገራቸውን ኮሚቴው አስታውቋል። የድርጊት አስገድዶ መሰወር ተብሎ ሊፈረጅ እንደሚችል በመንግስት ድርጅት የተመሰርተው ኮሚቴ ይገልጿል። ኮሚቴው በተለይም እስራኤል ህገ ወጥ ተዋጊዎች የተመለከተውን ህጓን ህጻናት፣ ነፍሰ ጡር ሴቶች እና አረጋውያን ጨምሮ በርካታ ፍልስጤማውያን ለማሰር እንደምትጠቀምበት መግለጹን ተችሏል። ትናንት ይፋ የተደረገው የኮሚቴው ሪፖርት እንደሚያመለክተውን ፍል ከፍልስጤማዊ መታሰር በላይ አስከፊ የሆነው በማቆያ ማዕከላት ውስጥ አለ የተባለ ሁኔታ ነው። ፍልስጤማውያን በመደበኛ ሁኔታ ምግብና ውሃ እንደሚከለከሉ እንዲሁም ከፍተኛ ድብደባ፣ የውሾች ጥቃት፣ በኤሌክትሪክ ሾክ መደረግ፣ በውሃ መታፈን እና ወሲባዊ ጥቃት እንደሚፈጸምባቸው ማስረጃ ጠቁመዋል። የተወሰኑት ታሳሪዎቹም እጅና እግራቸው በቋሚነት እንደሚታሰር፣ መጸዳጃ ቤት መጠቀም እንደሚከለከሉ፣ እንዲሁም ዳይፐር እንዲለብሱ እንደሚገደዱ ተገልጿል። የጸረ ስቅይት ኮሚቴ ይህ አይነቱ የስር ሁኔታ የጦር ወንጀልና በሰብአዊነት ላይ የሚፈጸም ወንጀል ብሎ መፈረጅ እንደሚቻል ደምድሟል። በተጨባጭ የሚታየው የእስራኤል የተደራጀ እና ሰፊ መንግስታዊ የስቅይት ፖሊሲ በዓለም አቀፍ ሕግ መሰረት የዘር ማጥፋት ወንጀል ውስጥ ከሚካተቱ ድርጊቶች አንዱ እንደሆነ አስታውቋል። እስራኤል በጋዛ በሚገኝ ፍልስጤማውያን ላይ የዘር ማጥፋት እየፈጸመች ስለመሆኑ የቀረቡባትን ተደጋጋሚ ወንጀላዎች በተደጋጋሚ ውድቅ አድርጋለች። ከጸረ ስቅይት ኮሚቴ አባላት አንዱ የሆነው የዴንማርክ ዜጋ ፔተር ቬደል ኬሲንግ እርሱና ባልደረቦቹ በስማቸው ነገሮችን እጅጉን መደንገጣቸው ተናግሯል። በእስራኤል የሚቀርቡት የስቅይት ውንጀላዎች በተመለከተ ምርመራ ወይም ክስ አለማካሄዱ እጅጉን እንዳሳሰባቸው ገልጿል። እስራኤል በእነዚህ ውንጀላዎች ላይ ገለልተኛ ምርመራ እንድታስጀምር፣ እንዲሁም ከፍተኛ ወታደራዊ መኮንኖች ጨምሮ ድርጊቱን የፈጸሙ ሰዎች ጥያቄ ተጠያቂ እንድታደርግ የኮሚቴ አባላት ጥሪ አቅርበዋል። የተባበሩት መንግሥታት አድሏዊ ነው የሚል ክስ ለረዥም ጊዜ ስታሰማ የቆየችው እስራኤል የኮሚቴውን ግኝቶች በተመለከተ ይፋ አስተያየት አልሰጠችም። ነገር ግን ኮሚቴው ምስክርነቶችን በሰማበት ወቅት የተገኙትን በተባበሩት መንግሥታት የእስራኤል አምባሳደር ዳንኤል ሞሮን የቀረቡትን የስቅይት ውንጀላዎች ሐሰተኛ መረጃ ሲሉ አጣጥለዋቸዋል። ሰላም ጤና ይስጥልን ውድ የዩቱብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና